ኢትዮጵያ ባለፉት ዓመታት በአረንጓዴ ልማት ላይ የተመሰረተ የኢኮኖሚ ግንባታ ሂደትን መከተል ጀምራ አበረታች ውጤት ላይ ናት። በዋናነት ደግሞ ኢትዮጵያ እየተከተለች በምትገኘው ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ የመገንባቱ ሂደት በአረንጓዴ አሻራ ታግዞ የኢኮኖሚው የኃይል ምንጭ ሳይቀር በአረንጓዴ ልማት ላይ የተመሰረተ ሆኗል። ይህን ወደ ተጨበጠ የአረንጓዴ ፋይናንስ ተጠቃሚነት የመለወጥ ሂደቱም አብሮ እየተሰራበት ሲሆን በተለይ የአረንጓዴ ልማት ፋይናንስን ከፍ ለማድረግ ደግሞ የግሪን ቦንድና ካርበን ክሬዲትን መጠቀም የሚያስችል ስራ በጥናት ተጀምሯል። በእርግጥ የግሪን ቦንድ ና ካርቦን ክሬዲት ጉዳይ በዓለም ላይ ብዙ ያልተሰራበትና ና አዲስ ልምምድ መሆኑ ይነገራል። በጣም ትልቅ እንትን ሚና አለው ለኢትዮጵያ። እንደምታውቁት በብዛት ኤነርጂ የኢትዮጵያ በግሪን ኤነርጂ ነው ማለት በሃይድሮ። አሁን ግድቡ የሚሰራው ህዳሴ ግድብ ራሱ ወደፊት ፕላን ቢደረግ ለምሳሌ ወይ ሌላ ግድብ ቢሰራ ወደፊት ግሪን ቦንድ ኢሹ ማድረግ ይቻላል። ግሪን ቦንድ ማለት ሰነዱ የሚከፈለው ገንዘቡ የሚወስደው ያ የብድር ሰነድ ለግሪን ፕሮጀክት ነው። ኳሊፋይ የሚያደርግ ፕሮጀክት ፖቴንሻል ባናየውም ገና አዲስም ነገር ቢሆን በዓለም ላይም ለኢትዮጵያም በጣም ብዙ ፖቴንሻል አለው ብዬ አስባል። መንግስት በተለያዩ ኤጀንሲዎች የሚሰራው ስራ እንደተጠበቀ ሆኖ የካፒታል ገበያ ደግሞ ባለስልጣን ሌሎችም አገሮች ባለው ተሞክሮ ላይ ተመሰርቶ ምን አይነት የካፒታል ገበያ ኢንስትሩመንቶች ከዚህ ግሪን ኢኮኖሚ ከመንግስት ክላይሜት ሬዚሊየንት ግሪን ኢኮኖሚ ስትራቴጂ ጋር ተያይዞ ያንን ሰፖርት የሚያደርግ ስራ መስራት ይቻላል የሚለውን ሀሳብ ተቋሙ ካነሳ በኋላ የሰራነው ጥናት ነው። ጥናቱ መሰረት በተለያየ ሁኔታ እስከዛሬ የተሰሩት ነገሮች ጥናቱ ዳሷል። ክፍተቶቹን ደግሞ ለማየት ተሞክሯል። የአረንጓዴ ፋይናንስን እውን ለማድረግ በኢትዮጵያ ውስጥ ከተቋማት ጀምሮ በተሰሩ ስራዎች በርካታ አስቻይ ሁኔታዎች ስለመኖራቸው ይነሳሉ። መንግስት መዋቅር ስንነሳ የሚኒስትሪ ኦፍ ፕላኒንግ እና ዴቨሎፕመንት አለ፣ የገንዘብ ሚኒስቴር አለ። ስለዚህ እነሱ በዋናነት የክላይሜት ፋይናንስ ላይ ብዙ ስራ የተሰራ ነው፣ ግን ያውሱ ኮኦርዲኔሽን ይፈልጋል። ከዛ ውጭ የኢትዮጵያ ካፒታል ማርኬት ኦቶሪቲ አለ፣ አሁን ኤክስቼንጁም አለ። ስለዚህ ወደፊት ካምፓኒዎች ግሪን ቦንድ ኢሹ ማድረግ በሚፈልጉበት ሰዓት አስቻይ ቢያንስ በተቋም ደረጃ አስቻይ ተቋሞች አሉና እነሱን በዛ ፕሮሰስ አልፈው ኤፍኤስዲ ኢትዮጵያ እንደ ዴቨሎፕመንት ፓርትነር ካምፓኒዎች ወደዚህ ገበያ በሚመጡበት ሰዓት እንዴት አድርገን ሰፖርት ማድረግ እንችላለን፣ ምን ምን ጋፖች አሉባቸው የሚለውን አሰስ አድርገን ወደ ገበያ እንዲመጡ ሰፖርት አድርጋለን። ሰንሰለት አለው ይሄ ነው። ይሄ ግሪን ፋይናንስ የሚባል ነገር ፕራይቬት ሴክተሩ የግል ሴክተሩ ከመንግስት ፖሊሲ ጋር መናበብ አለበት። መንግስት ፖሊሲም ደግሞ ለፎሬን ኢንቨስተር ለዶሜስቲክ ኢንቨስተር ሰፖርቲቭ መሆን አለበት። ሶ እነዚህ ነገሮች ከላይ ፖሊሲ እንትን ከተጀመረ ቀስ በቀስ በመንግስትም ሰፖርት በፕራይቬት ሴክተሩም ድጋፍ ሊሰሩ ይችላሉ። ቦት ካርበን ክሬዲትስ ግን ይሄ ግሪን ቦንድ የተባለው ኢንስትሩመንቶች ግን ደጋግም የምናገረው ኤጁኬሽን በጣም ያስፈልጋል ካፓሲቲ በጣም ያስፈልጋል። ለተቋሞቹ ራሱ ለመንግስት ተቋሞቹ ይሄ የሚመለከታቸው ፕራይቬት ሴክተሩ እንዲህ አይነት ፕሮጀክቶች የሚያቀርቡ ፕራይቬት ሴክተሩ እሱ እሱ ላይ ትንሽ እየሰራን ከሄድን ለአረንጓዴ አሻራ በጣም አላይን የሚያደርግ ነው። ኢትዮጵያ የጀመረችው የአረንጓዴ ልማት ስራ አመቺ የግሪን ቦንድ ሽያጭና የካርቦን ክሬዲት ስራን ለመስራት የሚያስችል ሆኗል። ይህን አሳክቶ የአረንጓዴ ፋይናንስን ለማረጋገጥ ደግሞ የካፒታል ገበያውና የሰነደ ሙዓለ ንዋዮች ገበያ በከፍተኛ ሁኔታ አመቺ ስለመሆናቸውም ይነሳል። በግሪን ሌጋሲ ኢኒሼቲቭ በጣም ብዙ ዛፎችን ተክለናል። ሶ እንዲህ አይነት ዛፍ የመትከል ኢኒሼቲቭ ሲኖረ ምንድነው ለኢኮኖሚው ንጹህ አየር በቃ ግሪን የሆነ ኢኮኖሚ ላይ ፖዚቲቭ የሆነ ኮንትሪቢዩሽን አለው። አፎር ስቴሽን። በሌላ በኩል ደግሞ አየርን የሚበክሉ አካባቢን የሚበክሉ አክቲቪቲዎች አሉ። ለምሳሌ የመኪና ጭስ ሊሆን ይችላል፣ ኢቨን ኤር ፖሉሽን ሊሆን ይችላል፣ ትልልቅ ኢንዱስትሪዎች የሚለቋቸው ቆሻሻዎች ሊሆኑ ይችላሉ። ሶ ፕሪንስፕሉ በአንድ በኩል ግሪን ኢኮኖሚን ግሪን የሚያደርግ ፕሮጀክት አለ። በሌላ በኩል ደግሞ ኢኮኖሚን የሚበክል ፕሮጀክት አለ። ሶ እነዛን ኦፍሴት ለማድረግ የካርበን ክሬዲት የሚሸጥ ነው። ላይክ እንደማናቸውም አክሲዮን ወይም የእዳ ሰነድ በገበያ ላይ ሊሸጥ ሊገዛ የሚችል ኢንስትሩመንት ነው። የሰነደማዎች ገበያ የግብይት መድረክ ነው። ስለዚህ ካፒታል ካለው አካል ጋር፣ ካፒታል ከሚፈልገው አካል ጋር አገናኝ ነው። ግዴታ በአክሲዮን ብቻ አይደለም። እንደዚህ አይነት ፕሮጀክቶች ቢመጡ በአግሪካልቸር በሃይድሮ ሶላር ወደፊት ቢመጡ በተለይ የግሉ ሴክተር ፕራይቬት ሴክተር ግን የመንግስትም ቢመጣ ግሪን ቦንድ ኢሹ ማድረግ እፈልጋለሁ። ይሄ ፕሮጀክት አለኝ ማቅረብ እፈልጋለሁ ቢል በሰነድ ማዋንሽ ገበያ ሴኩሪቲ ወይ ሰነዱ ኢሹ መደረግ ይችላል። እንደ ማንኛውም ሰነድ ግሪንም ያልሆነ ማለት ነው። ሶ በዚህ በዚህ ትልቅ እንትን አለው እኛም አዲስ መጀመራችን እንዲያውም አድቫንቴጅ አለው።